ናላችሁ በመጠጥ ሶስት ጉበታችሁን የምታፈርሱ በሐሽሽ የምትደነዝዙ በገመድ የምትታነቁ በመርዝ አንጀታችሁን የምትበጥሱ ለምን ትሆናላችሁ? ሰው በራሱ ላይ አውሬ ይሆናል? እኔ አልሰማሁም። አንበሳ ራሱን ሲያጠፋ አላየውም። እባብ ራሱን ሲነድፍ አልሰማንም። ራሱን የሚነድፍ አውሬ ሰው እንዴት ይሆናል? ፍቅር ሳያጣ እንክብካቤ ሳያጣ እንደ እግዚአብሔር ሰውን ያከበረ የለን፣ እንደ ሰውም ዛሬ እግዚአብሔርን የናቀ የለን እውነት እንነጋገር ከተባለ። በዘላለም ፍቅር የሚወድ አምላክ እያለ ሰው እንዴት ራሱን ይጠላል? ሰው እንዴት ራሱን ዋጋ ያሳጣል? ዓለም ዋጋ ካሳጣችሁ እውነት ነው ብለን እንዳታስብ። የዓለም መመዘኛ ሌላ ነው። እነዚህን ሁሉ ነገሮች የበታችነት የብቸኝነት አፍካሬ ማጣት ተንከባካሪና ትኩረት የመነፈግም ነገር እየተሰማኝ ወጣቶች ብዙዎቻችን ዋጋ ቢስ ነን ወደ ማለት እየተንደረደርን ነው። እኔማ ዋጋ ቢስ ነኝ፣ ምን ዋጋ አለኝ? ብዙዎቻችን እንዲህ አይነት ድምፅ ማሰማት ጀምረና የምርን እንደ ዋጋ ተለጥፎብሃል፣ አ እንዴት ፈነቅሰኸዋል እኮ ዋጋ። አንገትሽ ላይ አንጠልጥለሽዋል እኮ ዋጋ ሽ። ልብስሽ ላይ ተጠልፈሽዋል እኮ ዋጋ ሽ። የኔና የእናንተ ዋጋ አንድ አስደናቂ ዋጋ አለ። እሱስ ቀራሚ ሆነ የአምላካችን ደምነ። እንዴ ዋጋ ቢስነኝ ማለት አያሳፍርም? አያሳስብም ለራሳችሁ አይደላችሁ በዋጋ ተገዝታችኋል የሚለውን ድምፅ አልሰማችሁ? ይህ ዋጋ ወጥቶብሃል። ዋጋ ቢስነኝም አትበል። ዋጋ ንወቅ። የምር እንነጋገር ከተባለ ዓለም ሁሉ ቢሸጥ ያንተን አንዱን ዋጋ ያወጣ እንኳን የቢልጌት ሰዓት ፎርብስ መጽሄት ላይ ያሉት የሁሉም አ ቢጀመር አንድ የሜን ዋጋ ያወጣ አለም ሁሉ ቢሸጥ አለም ሁሉ በጨረታ ቢቸበጭ ድም የተከፈለብህን ያንተን ዋጋ አለሌለው። ለምንድነው ዋጋ ቢስ የምታደርገው? ለምንድነው ዋጋ እንደሌለ ውስጥ የሚሰማህ? ዋጋህንማ ወቀው። ዋጋን ቀራሚ የሆነው ይልቅ የተከፈለልህን ዋጋ የወጣብህን ውድ አታክሱም። አንተ ልዩ ዋጋ ነህ ያለህ። ከኤመራልድ በላይ ከእንቁ በላይ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትህን አታርክሰው። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታፍስሰው። መሸታ ቤት አትጣለው። አንተ ውድ ነህ፣ ውድ ነህ። ቅዱስ ጳውሎስ እንዲህ ይላል፣ ይህ ሙሴን ህግ የናቀ ሰው ሁለት ወይም ሶስት ሰው ቢመሰክርበት ያለ ርኅራኄ ይሞታል ይላል። የኪዳኑ እንደሚያቅፋፋ እንደ ርኩስ ነገር የቆጠረ እንዴት የሚብስ ቅጣት የሚገባው ይመስላችኋል? ይላል። ይሄንን ደ ማክፋፋት፣ ዋጋችሁን ማሳነስ እንዴት ያሳቅራል። ብቸኛው የበታችሁ ዋጋ ሚሱ ብላችሁ እንዴት አድርጋችሁ ነው በአለም ፊት ርካሽ እንደሆናችሁ የምታስቡት? ዋጋችን በጣም ይህንን ለቃላት ለመሸንገር እናንተን እናንተን ለማታለል የምለው እንዳልሆነ እግዚአብሔር ያውቃል። ከምናገረው በላይ ነው። ይሄ እውነት ቃላት የሚገልጸው አይደለም። ይሄን እውነት አንድ ሳብጀክት ኤፍ አመጣህ ማለት ዘመኔ ሁሉ መጨለም መጨለም አለበት ማትሪክ ካላመጣሽን ማለት ሰማይ ምድር ይደባለቃል ማለት ነው። ስራ ማጣት ማለት ራስን ማጣት ነው። በእንጦኛ መከዳት ማለት ሁሉ ነገር መተረማመስ ነው። አይደለም በፍጹም። የአንተን ጥቂቷን ያክል እንኳን አሁን የጠቀስኩት የጠቆስኩት ምን ምናልባት ማለት አሁን ይደብር ይችላል እንጂ ዘመንን ሁሉ ያጠረምታ አንተ ውት ነበ እተልዩ ነበ ይሄ ግን አለማወቃችን ነው እየጎዳን ያለው ኦርቶዶክሳዊ አንዳንዶቻችን፣ አለም ሁሉ እንደ ጠላው ይሰማናል፣ ወይም ደግሞ አሁን ያልኳችሁን ፍቅር ስለመፈገድ አለሙ ሁሉ ለእኛ ዋጋ እንዳልሰጠ ይገባናል። በቃ አለሙ ሁሉ እኮ ትተና እኮ የትኛው አለም አይተዋል? እስኪ እንነጋገር፣ በቁጥር ልነጋገር ከፈለግ፣ በካልኩሌተር ልነጋገር ከፈለ፣ የትኛው አለም ይተዋል? ምናልባት ምናልባት በአንድ እጅ ጣት የማይቆጠሩ ጥቂት ሰዎች ትተው ሊሆን ይችላል። የምርድ ነጋገር ከተባለ ግን አለንህን እንኳን አታውቁ እንኳን ዋጋ ያንተን አለም እንኳን ገና አልተዋወቅከው። አለም የነገረኝ ካልከ አለንህ በጣም ድንቅ ነው። የትኛው ነው እንዲህ ይላል እግዚአብሔር። ካል ንሁድ ክቡር የሚሆን ሐዋርያው ቅዱስ ጳውሎስ በረከቱ ትደርብንና እኒ ላ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማኅበር ደርሳችኋል ይላል። አለም የት ነው አልከኝ? አለም ሰማይ። አሁን እዚህ ምድር ላይ ብታየው አለም እንኳን ሰማንያ ፐርሰንት ነው የጠቅለን ነው አለማችን ሰማንያ ፐርሰንት በሰማይ ነው የበላይ የአይል አፍጋት መላእክት ህብረት አንተን ይጠብቃሉ። ታላላቅ ወንድሞች አሉ። አረጋዊ መንፈሳዊ እንደተናገረው የሚራሩልም ታላላቅ ወንድሞቻችን ናቸው ይላል መላእክት

ንጉሳ የኔና የእናንተ አለም ልዩና ብዙ ነው። ወገኖችን ቁጥር የማይቆጥራቸው ናቸው። እኛ የከፋን እዚህ አለም ላይ ባሉት ልዩ ሰዎች እኮ ነው የከፋን። አለም ሁሉ የጠላን የመሰለ ቅዱስ አትናቴዎስን ምን አሉት መስላቸው አትናቴዎስ ሆይ አለም እኮ አይወድህም አሉት አሉ። ብቻውን የነበረ በረከቱ ትደርብንና አትናቴዎስ ንገሯት ላለ እኔም አልወዳትም አለ አሉት። ይህን ግን ንገራት አንተም እንደማትወዳት ጅማሪያ ደስ ያሰኝ ፍጻሜዋ እንደማያምር ንገራ። ወቅታ እንደምትል ለህይወት እንደማትፈልግ ንገራ። ውበት የሌላት ምስኪንና ጎስቋላ ሆና ንገራ። ማለይ ማለይ ሶሮም ላይ እንዳለች እንደዛች ሙሽሪ ፀሐይ መልኬና ትስሉታልና አትዩኝ እንደምትለው አላይሽም አትላት። ማጥላ ያ ምንድነው ምትለቀነጥባ ለምንድን ነው? ስር ወድቀን ስለምናል አንተ ከዛ በላይ ሌላ ዓለም እንደው እንደውም እንደ ንዑድ ክቡር የሚሆን ሐዋርያ ጳውሎስ ዳግመኛ እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል። ምጥ የሚያዝ ታላቅ ወንድማ ለ ይህን ታውቃለህ፣ ሀሳቡን አንተ ይህን አለብቷ አወቁት፣ ወጣቶች ምጥ የሚያዝ

መከራ ስትቀበሉ ወጣቶች፣ ዛሬ ወደፊት በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። መከራችሁን ከክርስቶስ ጋር ሰሙ። መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት። ነው ምላችሁ። እንዴ ኑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ያልሆኛ ኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን መሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ተሰቅያ፣ ብቻዬን ምን አደርጋለሁ? አብረን መከራ እንቀበል፣ አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል። አብረን አብረሽ አብረን በምስጋና በአቆቴ የሰይጣንን ውጊያ፣ የዚህን ዓለም መከራ ከተቀበልከ፣ እመነኝ ከመስቀሉ መከራ ጋር ይደመርልሃል። ከቁስሎቹ ጋር አብረህ ያቆስልሃል። ቁስልህ ነው አይሰማል። አብሪ አንዳንዴ አጋንንት መተው ራስህ ጥላ ጥላ ጥላ ጥላ ሲሉ ከእኔ በላይ እኔን የሚወድ አምላክ አለኝ፣ ለምን ራሴን እጠላለሁ በለው። አንዳንዴ አጋንንት በጆሮ እየመጡ ሙት ሙት ቢሉ እንኳን ከክርስቶስ ጋር ሕያው ሆናለሁ በለው። አንዳንዴ የጨካኞች ናቸው ይመጡና ተሰቀል ተሰቀል ሊሉ ይችላሉ። ብቻ ይነሰቅዬ ምን አደርጋለሁ አትላቸው። ራስን አፋ አፋ ሲሉ ለምን እኔ ከክርስቶስ ጋር እኖራለሁ ብለ አፋቸውን አታዘጋቸው። የትኛው መከራ ውስጥ እንኑ ከክርስቶስ ጋር እናሳልፈው። ይሄ ማለፊያችን ነው። ይሄ የክብር በራችን ነው። ወጣቶች ፈተናችንንስ ንስ አልተረዳው። ኧረ በደንብ ነው እንረዳው። ኧረ በደንብ ነው ማውቀው። ለዛ ነው እኮ ምን ጮኸው። ፈተናችንን ስለምንተዋወቅ ግን ወጣቶች ወይ ክርስቲያን ሆናችሁ እንደ እግዚአብሔር ፈቃድ ኑራችሁ በጽኑ ፈተና ውስጥ ካላችሁ ማክሲመስ የተባለ ቤት ለምን ፈተና እንደመጣባችሁ ይነግራችኋል። እንዲህ ይላል። ምን ይላል? ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ክርስቲያን ሆነሽ የምር ፈተና ከተቀጠች ኃጢአትሽን ሊያነጻልሽ ይመጣልሽ። እሱ ለአንዳንዶችስ፣ ክርስቲያን ሆነ እግዚአብሔር ፈቃድ እየኖረ ዘውትር በፈተና ከተጎነጠለ፣ ምን ይላል ስራችሁ፣ ማክሲመስል በሌሎች ዘንድ ደግሞ ከአሁን ያላቸውን ፍጽምና የመለጠ ያጠናክር ይመጣል ይላል። አይገልህም ያረጋል ፈተና፣ አይሰርህም ያጠነክርሻል ፈተና፣ አያደበዘዝህም የመለጠ ው ያረ ፈተና ባ የቀደመ ፍጽምም ናቸው የበለጠ ያጠነክርላቸው ይመጣል ይላል። በሌሎች ዘንድስ በሌሎች ዘንድ ደግሞ ይላል ሊመጣ ላለው ነገር እንዲዘጋጁ ይመጣል ይላል። ለሚመጣው መከራ እየሰራ መሆኑን ምን ታውቃላችሁ? ነገ በክፋት ይምሳል። ዛሬ ከተንገዳገድን ነገ እንወድቃለን። እግዚአብሔር ለነገ ሲያጠነክረን አሁን በፈተናዎች ወጀቦች፣ እና በአውሎ ነፋሶች መካከል ሊያሳልፈን ይችላል። ፈተና እነዚህ መጣባት ክርስቲያን ከሆኑ ኃጢአትንን ሊያነጻል፣ የበለጠ ውብ አድርጎ ሊያሳምር፣ ለሚመጣው የመከራ ዘመን ሊያዘጋጅ ነው። በቃ ወቀው ወጣ። እስኪ ጠይቃችሁ ሌባ ባዶ ቤትን ይበረብራል? ምን ወጣ። ሌባ የሚበረብረው ሀብት የሞላውን ቤት ነው አይደለም? ጉድጓድ ድምሶ ግንብ ደርምሶ የሚበረብረው የባለጸጎችን ቤት ነው። የድሞችን እንኳን ዞር ብሎ አይ አጋንንት የፈተና ውጊያ ከከፈቱብህ ወይም ካስጨነቆሽ አንድ ነገር ትዝ ይበልሽ። አንቺ የሃይማኖት ባለጸጋ ነሽ። አንተ ብዙ ነገር አለህ ማለት ነው። አጋንንት ትኩረት አድርጎ በፈተና ከተጫወተ ባዶ አይደለም፣ ሃይማኖት አለ። ምን ባር አለሽ በጥሩ ስለዚህ፣ ዝም ብሎ ልጅ ትወጃለሽ። ሌባ ባዶ ቤትን እንደማይታገል፣ ዲያብሎስን ባዶ ቤትን ሲታገል አይተን አናውቅም። ለምንድን ነው? ፈተና ነው ካልክ፣ ባዶ ስለሆንክ ነው። ክርስቶስ ስለተዋሐደ ነው። ደም ተቃጣው። እማ እያጨበጨብክ ልታልፍ ትፈልጋለህ? ማን ያለ ፈተና እንዳለፈው? አንተ ያለ ፈተና ልታልፍ ነው? ክርስቲያን ከሆን በዚህ ውስጥ ማለት ግዴታ ነው። ሶስተኛ፣ የተማሪዎቹ እውነት የሚገለጠው ፈተና ላይ ሲቀመጡ አይደለም። የኔና የአንተ እምነትስ ያለ ፈተና እንዲገለጥ ትፈልጋለህ? ታምልከው አታምልከው ይህን ስለምሱ ወይስ ባህር ባህሩ ከክርስቶስ ጋር ትሻለ የሚታወቀው ደግ ጊዜ ብቻ ሳይሆን በክፉ ጊዜ አምላኪ መሆነ የሚገለጠው በፈተናዎች መካከል ስታልፍ፣ ብቆል ብርቅና ድንቅ አድርገው ይልቅስ፣ በእነዚህ ፈተናዎች በእነዚህ መከራዎች መካከል መሰለም ተስፋ መቁረጥ ሳይሆን የእውነት ወደ እግዚአብሔር እየቀረበ እንደሆነ መረዳት። ማጠቃለያ፣ ወንድሞቼ እህቶቼ፣ በተለይ እንዲህ ባሉ ደስ በማያሰኙ ዘመናትና ወራት ተስፋ በመቁረጥ ወይም ደስ ባለማሰኘ ወይም ብዙ ነገር እንዳጣንሰው በመቁጠል ሱሰኛ በሞ መጠጥ በመጠጣ አቧቡን ነገር ውስጥ በመግባት ፈቀቅ ብሎም ራስን በማጥፋት እንዳትጠመዱ አደራችሁ። እንዲህ ወዳለው ሀሳብ የምትንደረደሩ ስታስቡ እነዚህን ቃላት አስቧቸው። እነዚህን ሀሳቦች ገብጫ ያበቃል በእግዚአብሔር ፍቅር ላይ

ካልታመናችሁ አሁን ያልኩት ነገር ውስጥ ሁሉ ትገባሏችሁ። ምን ማለት መሰላችሁ? የዚህ ዓለም ኑሮ ካልተመቸኝማ የዘላለም ኑሮ ይቅርብኝ ባይሆን ትሆናሏችሁ። ለዚህ ነው አንድ ሰሞን በዚህ በማህበራዊ ሚዲያ ብንሄድ ይሻለናል የሚል የሆነ ዘመቻ ቻሌንጅ ጀምረው ነበር አንዳንድ ወንድሞች።

ቀኑ ላይ እያተኮራችሁ አትጨነቁ። እግዚአብሔር አይቀርም። ቀኑ ላይ ካተኮራችሁ ትፈተናላችሁ። እንደማይቀር ካሰባችሁ ግን በተስፋ ትኖራላችሁ። ታግሱ ያልፋል። ትናንት አልፏ። ፈርዖን አልፏ፣ የኤርትራ ባህር ውስጥ ሰጥሟል። የእስራኤል ልጆች ሊውጠነው ያሉት ባህር ተከፍሏል። ሊገለጥ ነው ያሉት ፈርዖን ባህር ውስጥ ሰጥሟል። የእስራኤል ልጆች ስጓን ዘተሰባ እያሉ ጥፌው አጓር አስኪወንድረ ዘምረዋል። ያልፋ ምን ይውጠና ያላችሁት ዘመን ያልፋ። ታገሱ ወጣቶች፣ ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ መሰጣችሁ ኢንሹራንስ ካምፓኒ ልኝ። እግዚአብሔር ግን ዋስትናችን፣ የትናንትናው ህይወት መተማመኛችን ከትናንት አልፋችሁ እዚህ ለርሳችሁ ይለ የትናንት ትዝታችሁ፣ እግዚአብሔር ያደረገላችሁን መስራት ይገባችኋል። ወጣቶች ትናንትን ለትዝታና ለትውስታ ነገ ለተስፋ ሰብቃችሁ ዛሬ በደስታ ኑሩ። ክርስትና ነው። ታገስኩ እኔ ልጅ ያለው ኤች አይ ቪ ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች እንጂ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማቸዋል። ጥቂት አንድ ሁለት ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መድከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች አውቃል። የማራዘሚያ መድኃኒት እየወሰዱ ከእንጀው ወጀው ኩለው ድረ የሚኖሩ ሰዎች አሉ። ቀን ማለፍ ይመስሏቸው ግን ራሳቸውን አሳለፍ የማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ። ታገሱ ወጣቶች፣ አቸኩሉ። ለእግዚአብሔር ለቀን እድል ስጡ። ራስህን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት፣ የተወደድ ክርስቲያን ሆይ የሚያጠፋው አንተንና ሕልውናህ ነው እንጂ ችግርህን አጥፍቶ አያውቅም። ጎበስኮን ክርስቲያን ኮን በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጥራተ ቤተክርስቲያን ተሳትፎ ጠንክር። እንጂ ችግርን ታስወግደዋለህ፣ ራስህን ግን አታስወግደው። ራስን ማጥፋት ባጭሩ፣ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው። ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር ነው። በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ አይነሳ፣ ከሞት በኋላ ይነሳ። ለጊዜ ያለ ችግር ቋሚ ችግር። አንድ ድምፅ ብቻ አላሰማችሁም። አፍቃሪ አምላክ አላችሁ። አንድ ድምፅ ብቻ አላሰማችሁ በስም የሚጠራችሁ የሚያውቃችሁ አንቺ የኔ ነሽ አንተ የኔ ነህ የሚል አምላክ አለላችሁ። እምነት፣ ተስፋ፣ ፍቅር ያጣሰው ራሱን ማጣቱ አይቀሬ ነው። ወገኖቼ በእግዚአብሔር ላይ የሚኖራችሁን እምነት ከተዋችሁ፣ ፍቅሩን ማሰብ ካጣታችሁ፣ የነገ ተስፋው ላይ ዳተኞችና ቸልተኞች ከሆናችሁ እነዚህ ባልኳቸው ህይወቶች ውስጥ ማለፋችሁ አይቀርም። ስለዚህ እምነት ተስፋ ፍቅርን ከያዛችሁ ትለመልማላችሁ፣ አለበለዛ ግን ምስኪን ትሆናላችሁ። ትሆን እንዲያርጋችሁ ቤተ ክርስቲያንም ራሳችሁን ካጠፋችሁ ዘመር አትሸኛችሁ፣ አትጸልዩላችሁ፣ ጋዊት አደግምላችሁ፣ ተብሮ አትመታላችሁ፣ መሬት አትቆምላችሁ። ምክንያቱም የላችሁ ንስ እንዳትተው፣ ሌላ ኃጢአት ሁሉ የምትሰሩ ንስ አትገባላችሁ

የተማርንበትን የትምህርቱ ርዕስ እስቲ በአንድ መንገድ አብረን እንለው። በማስተዛዘል ለበለው ጥቅስ እናስተዛዝላለን ዛ